አይ ውድ ፊደል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት በለልለኝ። ዛሬ የማሳያችሁ ስለ ቅርን ፉድ ይህ ነው። ቅርን ፉድ ከዚህ በፊት በጣም የቅርን ፉድ ዘርፈ ብዙ ጥቅም በጣም ነግሪያችኋለሁ። አጋጣሚ ደግሞ ተጠቀሚው በጣም የሚገርም ለውጥ ካገኘሁበት ነገር አንዱ ቅርን ፉድ የስብን ሜታቦሊዝም ስለሚያስተካክል በጣም ፋት በርን ያደርጋል ወይም ስብን የመሰባበር አቅም አለው። አጋጣሚ አንዳንድ ጥራቶች እንደዛ ይላሉ እና ሳነብ ካገኘሁት ሞከርኩት። በጣም በሚገርም በሚደንቅ ሁኔታ ረሀብ ነገር፣ አሁን ለምሳሌ ምሳ ሰዓት በልቼ ወይ ወደ ማታ ላይ ምናምን ነገር ራብ ወይም የመራብ ነገር ስሜት ሲኖረኝ ምን አደርጋለሁ? ሁለት አንድ ወይም ሁለት ቅርንፉድ እንደዚህ አፌ ውስጥ አስገባውና ልክ እንደ ከረሜላ ላይ የተወሰነ እንደዚህ እንደዚህ እያረኩት አፌ ውስጥ ቆይና የሆነ ሰዓት ላይ ቀስ እያልኩ የቆርጨም የቆርጨም እውጠዋለሁ፣ ቆርጫጭም እውጠዋለሁ። ቅርንፉድ በጣም ስታኝ ሞር እንደዚህ ጋር ቆይታችሁት የሆነ ልምጥ ስናደርገው የማቃጠል ባህሪ አለው። እሱ የራሱ ተፈጥሮ ነው፣ ግን በጣም በጣም በጣም የገረመ ነገር በጣም የተወሰነ የምፈልገውን ያክል ኪሎ እየቀነስኩበት ነው። እና ረሀብ ስሜት ሲሰማኝ ከሁለት በላይ መዝለል የለባችሁም። አንድ ወይም ሁለት ቅርንፉድ ምላሴ ውስጥ አድጌ እንደዚህ እንደ ከረሜላ አፌ ውስጥ አቆየሁና ከዛ ተባብሬ ብለዋሉ። የአፒታይታችንን ዲክሪዝ ያደርግልናል ወይም የምግብ ፍላጎታችንን ይቀንሳል። ሶ ብዙ ማንበላ ከሆነ ደግሞ ምን ይሆናል? ፋት በርን እናደርጋለን ኦር ኪሎ እንቀንሳለን። ሁሌም እንደምናገረው ሰውነታችን የመጨመሩ ትልቁ ሚስጥር ምንድን ነው? ቤተሰብ፣ ምንድን ነው የትልቁ ትልቁ ትልቁ ሚስጥር? አመጋገብ ስርዓታችንን አለማስተካከል ነው። ብዙ የምንመገብ ከሆነ በደንብ ሰውነታችን ይወፍራል፣ ስብን ማቃጠል አንችልም። አመጋገባችን ግን ሰማንያ ፐርሰንት ካስተካከልን በቀላሉ የምንፈልገው የሰውነት አቋም ላይ እንደርሳለን። እኔ ብዙ መቀነስ አልፈልግም። ለምን አንድ ረዥም ነው፣ ሁለተኛ ትከሻ ስለሚል ሰፋ ያለ ሰፋ ያለ ትከሻ ስላለ ብዙ መቀነስ አልፈልግም። ግን የምንፈልገውበትን ያክል መጠን በጣም አስተካክሎልኛል። እና ሶ ሞክሩት። ትልቁ ነገር ሲርባችሁ አንድ ፍሬ ደግሞ ቀጥሎ የሆነ ሰዓት ላይ ቢርባችሁ ለፍሬ ቁርስ፣ አሁን ለምሳሌ ቁርስ በላችሁ ምሳ ሰዓት ላይ መዝለል እና አራት መዝለልን ብትፈልጉ ረሀብ ሲሰማችሁ አንዷን ፍሬ አንስታችሁ እንደ ከረሜላ እንደዚህ ቴይዟትና ከዚያ ምን ሳይቆርጭም ጨምጭም አርጋችሁ ትበሏታላችሁ። በቀን ማክሲመም አንድ አልያዛም አዛም ሁለት በቀን ከሁለት ፍሬ በላይ መበላት አይ አያስፈልግምም፣ አይመከርምም። በቀን አንዴ ሁለቴ። በነገራችን ላይ ጥርሳችሁ የሚቦረቦር የጥርስ ህመም ካለባችሁ ቅርንፉድ ቅርንፉድ የስ ቅርንፉድ በጣም በጣም በጣም ዘርፈ ብዙ ጥቅም ስላለው የዳይጀስቲቭ ሲስተማችንን ራሱ የምግብ እንሽርሽሪታችንን በሚገባ ያስተካክልልናል። በጣም ለአይምሮም ጥቅም አለው። በጣም ብዙ ጥቅም አለው እና ቅርንፉድ በቀን ሁለት ፍሬ መብላት ህይወታችሁን ይቀይረዋል። እኔ በጣም ተገርሜበታለሁ። ብዙ ጥናቶች እንደሚናገሩት እንዲያውም እናቶቻችን ጥርሳችን ሲያመን ቅርንፉድ ነው የሚሰጡን አይደለ ሰው። እኔ በጣም ወድጃዋለሁ። በጣም ትልቅ ለውጥ ነው ያገኘሁበት ሰው። እናንተም ሞክሩት፣ የእውነት ትገረሙበታላችሁ። ወድጃዋለሁ። በደንብ ላይክና ሼር ማድረጋችሁ እንዳትረሱ። በቀን አሁን ምሳ ሰዓት ላይ ከበላችሁ እራትን ለመዝለል ብትፈልጉና ረሀብ ነገር ቢሰማችሁ ይችን ነገር አንዷን ፍሬ ብትበሏት ትጠቀሙበታላችሁ። አፋችን ወይም ትንፋሻችን እራሱ በቃ ደስ ንጹህ የሆነ ጠረን ከውስጣችን የሚወጣው ጠረን ሰው የሚረብሽ አይሆንም። በጣም ዘርፈ ብዙ ጥቅም አለው እና ቀጣይ በሰፊው እነግራችኋለሁ። እኔ የጠቀመችኝ ነገር ላይ ነው ፎከስ አድርግ ያወራኋችሁ። ቀጣይ ደግሞ በጣም ብዙ ነገር ስለማወራችሁ በጣም የሚገርም ነው። ሶ የምግብ ሁል ቀን በቃ ሳይዘለል በቀን ሁለት ፍሬ ቅርንፉድ መብላት በሚገርም ሁኔታ በጣም ትልቅ ጥቅም አለው። በነገራችን ላይ ቅርንፉድ ራሱ ተፈልቶ ውሃውን መጠጣት ኪሎ ለመቀነስ በጣም ጥቅም አለው። የአፍ ጠረናችን መጥፎ ጠረን እንዳይኖረው ይረዳናል። የምግብ እንሽርሽሪታችን በደንብ አክቲቭ እንዲሆን ይረዳናል። ስፋትን በርን ለማድረግም ይጠቅመናል። ሰው በጣም ውድጆ አለው። ተጠቀሙት። በቀን አንድ አሊያም ሁለት ፍሬ ብቻ ወዳችኋለሁ አሁን እንደዚህ እስካሁን ዶማስቲካ እያኘኩት ኦር እንደ ከረሜላ አፌ ውስጥ፣ በነገራችሁ ላይ እንደ ከረሜላ አፋችሁ ውስጥ ሲዞር ጉምዝዝ ማለት ነገር አለው። በጣም አሪፍ ነው። ካፋችሁ የሚወጣው ጠረን ራሱ ሁሌም ጣፋጭ ነው የሚሆነው በየቀኑ ሁለት ጊዜ ብትጠቀሙ እማናቃቸውን በጣም ዘርፈ ብዙ ጥቅም አለውና ቅርንፉድ በጣም በብዙዎች የሚነገርለት በጣም ብዙዎች የሚመሰክሩለት ትልቅ ሚስጥር አለ። የትኛችንም ቤት በርካሽ ዋጋ ሁሉም ቤት አለና ፊደል እየደሞ ልታስወድጅ ሆነ እንዳትሉኝ። ሁለት ፍሬ ቅርንፉድ እንዳይረሳ እወዳችኋለሁ። ከዚያ አሁን እንደዚህ አድርጌ አኝቼ ከተወሰነ ደቂቃ በኋላ ካቆዩ በኋላ አኝቼ እውጠዋለሁ። ፍረፍሬ ማለት ነው። እኔ ዛሬ ቀላይም ስላልበላሁ አንዴ ነው አሁን በልቾ ተኛ፣ ያለው በነገራችን ላይ ሰላማዊ እንቅልፍ ለመተኛት የእንቅልፍ ችግር ካለባችሁ ራሱ በጣም ጥሩ ነው። እንደዚህ አሁን ስላኘኩት እንዴት እንደሚያቃጥል የማቃጠል የሆነ ስፓይሲ ባህሪ ያለው የማቃጠል ባህሪ ያለ፣ እንቅልፍ ግን ሰላማዊ እንቅልፍ ትተኛላችሁ። ኢቭን ስት ከመተኛታችሁ በፊት ሁለት ፍሬ ቅርንፉድ በውሃ አፍልታችሁ ጠጥታችሁት ብተኙ? ስታኝኩት ግን በጣም ነው የሚያቃጥለው። ወዳቸዋለሁ። መልካም አዳር።